አሰላሙ አለይኩም፣ ሰላም ቤተሰብ እንዴት ናችሁ? ሰላም ብያለሁ። እንግዲህ የዛሬው ስራዬ ደግሞ ለየት ያለ ኬክ፣ በዚህ በተዝጎረጎረ እና በተሸለለመ ኬክ ነው የመጣሁት። በጣም ደስ የሚል ነው። ይሄን ይመስላል። አቆራረጡ እራሱ እንዴት ነው፣ ያምራል። ወደ ስራዬ ስገባ፣ ስኳር እናደርጋለን። እንግዲህ እናንተ እንደ መጠናችሁ የምሰሩ፣ ትንሽ ነው ብዙ ነው አላቅም። እኔ ለምሰራው ይህን ያክል አራት እንቁላል እና ስኳር አድርጊያለሁ። ቫኒላ ቫኒላ ያው እንግዲህ እንደተለመደው ለእንቁላሉ ሽታ ነው የሚያገለግለን። እንቁላሉን ሽታ ያጠፋልናል ማለት ነው። ስንበላው ምግቡ ላይ እንቁላሉ አይናገሩ፣ ሲቆይም የሆነ ሽታ ነገር አያወጣም። አሪፍ ነው። እንዳያርገን በደንብ እናደበላልቅና ዘይት፣ ዘይት መደረግ አለበት። አሁንም በደንብ መመታት አለበት መደበላለቅ ያደርጋል ቪዲዮ እስከ መጨረሻ ተከታተሉ። ወደዎች ቪዲዮ እስከ መጨረሻ ስትከታተሉ ለእናንተ ይጠቅማችኋል ማለት ነው ለስራው። ይሄ ደግሞ ነሻ ነሻ ይባላል ወይም የበቆሎ ዱቄት ማለት ነው። በብዙ ቦታ ላይ እንጠቀመዋለን። የማድረግ ባህሪ ነው ያለው እሱ የበቆሎ ዱቄት ነሻ ወይም ማለት የሆነ ከሽ ከሺ ነገር ደረቅ ነገር ትንሽ እያደርገዋል ማለት ነው። መጥጥ እንዴ የሚያደርግ ነገር ባህሪ ስላለው ነው እንጂ ብዙም አይደለም። ከዚያ ደግሞ እኔ አራት ኮብ ዱቄት ነው ያደረኩት። ቀንሻለሁኝ፣ እየቀነስኩኝ በዚህ መልኩ እያደበላለቀው በሂደት በደንብ አወቀዋለሁ። ጫው ግዴታ ነው። ኪም ፓውደር እዚህ መልኩ እንደዚህ ይደረጋል። በደንብ እንደዚህ ማደበላለቅ አለብን። ቀስ እያልን ዱቄታችንን እንደዚህ ቀጠን ካለብን ዱቄት ጨመር እንደዚህ እያደረግን መጠን እንግዲህ አራት ሆነ ያደረኩት ዱቄቱ እንደዚህ መጠን እየጨመርኩኝ ይህ ቅጥንጥን እንዳይልብኝ እስከምፈልገው ድረስ እንዲሆንልኝ እንደዚህ እያደረግኩ አብቃዋለሁኝ። ነገራችን ላይ እቺ ማውኪያ በጣም ነው የምትመቸው፣ አሪፍ ናት። ጥርግርግ እያደረገች በደንብ ታዋህዳለች ማለት ነው። በዛ ብቻ ይበቃም። በእጃችን እንደዚህ አድርገን በደንብ ማውቃት አለብን። ዘይት ስላለው ቅድም ብዙም እጅ ላይ አይይዝም። እቺ ተርፋ ላይ ዱቄቷ እንግዲህ በዚህ መልኩ አያችሁት፣ በጣም ለስልስ ያለ ዱቄት ለስልስ ያለ ናይሆነግን መክታ ግን ጉንፋን ዘ ይመለድን እንደዚህ አድርገን እናስቀምጠዋለን። ትንሽ ሲያምር ካካዋ ይባላል። ይሄ አሁንም ትንሽዬ ዘይት ሁለት ማንኪያ ሁለት መላጋ ወይም እንዲህ አድርገን ስኳር የሆነ ቡኒ የሆነልን አያችሁት፣ ደስ የሚል ይሄኛው። የተቀነሰው ደግሞ ቢጫው ነው። እንዲያድርገን እንዳምጠዋለን። በዚህ መልኩ ሁሉን ነገር ግን ተከታተል ነው። ሁሉን ነገር ቀላል ነው ለመስራት ይቀለናል። እስከ መጨረሻው እንዴት አድርገው እንዴት እንደሆነ የተሰራው ያ ነገር ትንካልን በቃ አይከብደንም ለስራው በቃ ቢጫውንም ይሄንንም ቡኒውንም ለብቻው እንደዚህ እንዳምጠዋለን። መዳመጫው ላይ ግን ከታች ኪስ ማነው ስፍራ ወይንም ኪስ እንደዛ ተነጥፏል፣ ፌስታል ማለትም እንዳይይዝብን ይለቃል ማለት ነው። ያንን አምጥቼ ከላይ ደረግኩት ማለት ነው። በደንብ አድርገን እኩል አድርገን ማስተካክለን እናስቀምጣታለን። ሁለቱም እኩል የተስተካከለ ቁመና መኖር አለበት። ቁመና እንበለው እንግዲህ ሁለቱም እኩል በኩል መሆን አለበት። እንደዚህ ከዚህ በኩል ጎደል ብሎ ነበረ፣ እነዚህ ማድረግና ማስተካከል አለብን። ያችሁት እንደዚህ ታጠፈ። አሁንም እንደዚህ መስተካከል አለበት። ይሄን ይመስላል እስከ መጨረሻው እንግዲህ ምን አይነት ስራ እንደሆነ ተከታተሉ። በዚህ መልኩ አሁንም ይደገማል። ማሻአላህ ይሄን ይመስላል። አሁንም ሳብ ሳብ አድርገን እናደርገዋለን ማለት ነው። አሁንም እንደዚህ ይደገማል። መጨረሻው ታያላችሁ ምን አይነት እንደሚወጣ ቀስ እያሉ መቀመጫው ላይ እናደርጋለን። እንግዲህ ቦታው ይሄ ነው ይመስላል። አሁን እንግዲህ ይኸውላቸው ይተቆራረጠ። ከዛም ደግሞ ይሄ አራት ማንኪያ ዘይት በዚህ ላይ አድርጊያለሁኝ። አሁንም ይሄ በደንብ መዋሐድ አለበት። ከላይ እንደዚህ ይፈሰሳል። እንደዚህ አስተካክለ መቀባት አለብን። በደንብ አዋህደን እንደዚህ እንደዚህ እንቀባዋለን። ይህን ይመስላል። እዚያም እንደዚህ እናደርገዋለን። ተዝጎረጎረ ማለት ነው አያችሁት? በዚህ ችንዲ ችንዲ ሲደረግ በቃ የሆነ የመዝለግለግ ባህሪ ስላለው እንደዚህ ስንጎትተው ጉትት ብሎ ነው እንትን የሚለው እና የሆኑ በቃ ዲዛይኖች ያወጣሉ። ከላይ ሲያምር አያችሁት በጣም ነው ደስ የሚለው እና ይህን መሰለ ማለት ነው። እንግዲህ ደርቆ ስናየው ይህን ይመስላል ጥጥ ብሎ እንደዚህ ቆረሳ በሴፍ በሴፍ ነው የምናደርገው እንዲያምርልን ማለት ነው። ሰያፍ ሰያፍ ሆነው እንዲወጣልን ስላስ ስላሽ ነው የሚባለው ወይም ሶስት ማዕዘን እንደዚህ አድርገን ስናደርገው፣ እንደዚህ አንዷን ቁራሽ ስናወጣት ይችን ትመስላለች ማለት ነው በቃ ይህን ይመስላል። ላያችሁት፣ እንደታየውም ማሻአላ እንደታየው አይደለም ሲጥም ማለት ነው። ጣዕሙ በጣም ለየት ያለ ነው። ደስ ይላል። በጣም በጣም ነው የሚጣፍጠው እና እንግዲህ መልክ ስጠይ ሙያ ተጎረቤት ይባላል አይደለ? አንዳንድ ቦታ ላይ እንደዚህ እያየን የምንሰራው ነገር በጣም ደስ ይላል። ለራሳችን ነው ስራ ለራስ ስለሆነ ምንም እንትን የሚቀንስብን ነገር የለም። ስለዚህ ሰርተን መብላት ለብጣት በምንሰራበት ቦታ